ሶስት ቀናችን ነው ያለቀሱ፣ የታመሙ ይቅርታ እየጠየቁሽ ነው። ወይኔ ተሸነፊ እንጂ ምንድን ነው እንደዚህ ደግሞ መሆን ጥሩ አይደለም። እና ሄል እየኒ ቆንጆ በመቤ እግርሽ ላይ ወደ ቄንዶ ይቅርታ ቤው ቢየ ብልሽ ደስ ባለኝ። አሁን ለምሳሌ ሆስፒታሉ፣ እየኔ የመጣው ብታምኑም ባታምኑም የጨረቃ ፋሚሊዎች በእውነት ነው የምላቸው። ወላሂ ላዚም በጣም ነው ያደከማል። እንዴ አንቺ እህቶችሽ እኮ እዚህ እየተሰቃዩ ያሉት ብሩካንተ ሃይሚዬ ትልቅ ሰው ነሽ ትልቅ ልጅ ነሽ፣ የትንሽ ትልቅ ነሽ። ይቅርታውን ተቀበይኝ። የትልቅ ሰው ነኝ፣ እናንተን ወልዳችኋለሁ። በጣም በጣም ነው የማከብራችሁ፣ ትልቅ አድርጌ ነው የማያችሁ። የእኔ ልጆች በጣም ትልቆች ናችሁ። ደግሞ አሁን የምንላችሁ ትልቅ ሰውም አምሳ ዓመትም ይመከራል፣ እንኳን እናንተ ልጆች። እናንተ የትልቅ የትንሽ ትልቁ ናችሁ ነው እንጂ አምሳ ዓመትም ይመከራል እና ከዚህ ከዚህ ያገባችሁበት ነገር ውጡልን በሰላም ኑልን በሰላም ኑልን። የወትሯችሁ ተመለሱልን በወትሯ ነ ሁሌንም አለቅሰው እና ተመለሱልኝ። ከዚህ ከዚህ ነገር ውጡልኝ በሳቃችሁ ኑልኝ። ታይኒ ዜባክሽ ወደ አንቺ ተመለሽ። የኔ ቆንጆ ተረጋጊ፣ ሁሉ ነገር ያልፋል። አው ተበድለሻ ታይኒ ልብሽ ተሰብሯል። በቃ ይብቃ። ይቅርታውን ተቀበዩ እባክሽን በእመቤቴ ማርያም በመሬት የምንሻለው የኔ ሀይል ነው ወይም የኔ ጀግና ጀግንነትሽን እኮ አሳይተሽኛል እንቆራበሻለን ሀይሚዬ የኔ ቆንጆ ግን አምስት ቀን ሙሉ ይቅርታ አለሽ ጌታ እግዚአብሔር እኮ በአምስት ደቂቃ ምራሱ ይቅርታ የሚል ሰው ነው አይደለም አምስት ቀን ይበዛ ይበዛልና ሀይሚዬ የኔ ቆንጆ በመሬት በመሬት የዜሻል ነው ይቅርታ እሱ ደግሞ ከቆረጠ ታውቂያለሽ ታቂዋለች ከኛ ይበልጥ ደግሞ አንቺ እሱን ልብ በደንብ ነው የምታውቂው። አይነት ተከፍተሻል እኮ ሀይሚዬ፣ አልተከፋሽም አደለም? ምንለው ተከፍተሻል፣ አሳዝነሽናል፣ ልብሽ ተሰብሯል፣ አልቅሰሻል። በውጭ ባታሳየንም በውጥሽ አልቅሰሻል። እናቴ ነው እና ሀይሚ የኔ ቆንጆ በመቤት እግርሽ ላይ ወድቄ እንደው ይቅርታ በይው ብዬ ብልሽ ደስ ባለኝ። ይህ ካልሆነ ቪዲዮ ለቃሉ ጎንበስ ብዬ እንድታይም ቪዲዮ ለቅልሻለሁ። ሀይሚ እባክሽ በመሬቱ በምትወጃ በምትወጁ በእናትሽን በአባትሽን ብዬ ልሻለሁ። በቃ ይቅርታ ቢወልዱ በእናት ሩቅ ዬ። የኔ ወንድም የኔ ጀግና ወንድም አንተንም እንኮራባሃለሁ። አንተ እኮ መልካም መልካም ሰው ነህ። ይሄ ነገር ይመጣብኛል ብለካ አደል ሚ ነገር የሰራኸው ለትምህርት ነው። ትምህርት ልትሰጠ ነው፣ እሷንም ልትፈትናት ግን፣ ነገሩ ሁሉ አንተ ላይ ይዞርብሃል፣ ነገሩ ሁሉ አንተ ላይ ይጠነክራል። በጣም ነው የማዝነው። ግን አንተ ደግሞ አትጨክን። ለመቁረጥ አትሞክር፣ ለመቁረጥ አትሞክር። ተረጋጋ ወንድሜ፣ ተረጋጋ መረጋ ወንድነ ደግሞ አደለ። ተረጋጋ አይኖ ቶሎ ትበሳጫለ፣ ግን ተረጋጋ ብሩክዬ፣ ወንድሜ ቶሎ በቃ ውሳኔ አትወስን፣ እሺ? ተረጋጋ በቃ ስለተናደደች ነው። ብሩክዬ፣ አይኖ ያይኒ ጓደኛ አደለች። ምትቷል በክብር ነው አሁን የምነግር። እባክክን፣ እባክክን፣ የኔ ወንድም ከህይወታችሁ አጥፋት፣ በቃ ሀይሚ የምትናደደው አንተና እሷ ቆማ ስታያች ታያችሁ ነው፣ ቆማ ስታያችሁ ነው። እሷ እየተናደደች የምትመጣው በቃ፣ ከህይወት አውጣት እናት፣ ከህይወት ከአረበሙሽ ብያለው ከህይወት አውጣት፣ አውጣት፣ በቃ። እሷ የእናንተ ህይወት አጥፊ ናት፣ አጥፊ ናት። የእናንተ ህይወት ታጠፋባችኋል። ሜሪ መልካም ልጅ ትሆን ይሆናል፣ አኳኗ ግን የሰው አጥፊ፣ የሰው ህይወት አጥፊ ልጅ ናት። እባክህን ብሩክዬ የኔ ወንድም፣ የኔ ታናሽ ወንድም በመቤቴ አንተንም ልለምን በመቤቴ ማርያም አትጨክንባት። አይኔ ማን አላት ካላንተ ማን አላት? እሷም ካላንተ ሷም አንተም ካለ እሷ ሁለታችሁም እኮ አንድ የተጣመዳችሁ ናቱ። ጌታ ሲፈጥራችሁ ሁለታችሁም አንድ ላይ ሁኑ ብሎ የፈጠራችሁ ናቱ። እባክህ ወንድሜ አትጨክን። ተረጋጋ፣ ተረጋጋ፣ ተረጋ ደግሞ ያማል። ጨጓራ አለብህ እንድትታመን ደግሞ አልፈልግም። እና ባይም ያትጨክንባት ትታታቴ አንተም ብላ አይደል ለሷ የምትንከራተተው? አንተም ለሷ እየተንከራተትክላት አደለ? ነብሩክ እወድሃለሁ። እኔ እወድሻለሁ። የኔ ቆንጆ የኔ ጀግና የኔ ጀግና የኔ የልጆቼ ና አንተም የልጆቼ አባት፣ እባካችሁን፣ እባካችሁን፣ እባካችሁን በመሬት የማርያም ተታረቁና ቪዲዮውን ቀንሱት። ይብቃል። እኛ ደከመ። እናንተ ስትጠቃጨቁ፣ እኛ እየታመመን ነው። ሰው እየታመመ ነው። ሰው እየታመመ ነው። ደከመ ብሩክዬ ወንድሜ፣ አይምዬ፣ ሄቴኔ ታናሾች እባካችሁ ይችን ሴትዮ አታንጧት። በመጀመሪያ አውቃለሁ ሁሉ ነገር እንደሚስተካከል፣ ግን ይሄ ቪዲዮ መጥፎ ቪዲዮ ስለሆነ እባካችሁ ተዉት። በእውነት እኛም ደከመን፣ ሰው ሀገር ነው ያለነው። ለኛ ራሱ ስትሉ እዘኑ በእውነት እን እኛ ራሱ አናሳዝናችሁ? እኔ አሁን ለምሳሌ ሆስፒታሉ እየኔ መጣሁት ብታምኑ ባታምኑ የጨረቃ ፋሚሊዎች በእውነት ነው እምላችሁ። እና ደከመን። ኧረ እባካችሁ ይህ ሁሉ ስለሚወዳችሁ ነው። ብሩክዬ ደግሞ እኔ አልችልም ብሩኬ ብለሃለች የዛም ጊዜ እና ያንን ስላለች፣ እባካ አንተ ደግሞ እባክ ታገሳት። ይህኔ አይምዬ በምታምኑ እምነት እየሻለሁን፣ በቃሽኔ ቆንጆ የኔት የኔታናሽት እንዲ በምታምኑ፣ እኔ ያው ሙስሊም ነኝ በአላህ ብለሽ ለማይገባሽ ይሆናል የወድ ቡዬ ስለዚህ እንደው በምታምኑ እምነት ይሻለው ታዩ ይሄን ነገር ከሴትዮዋ ስጠራች ደግሞ አትምጪ በቃ አርቋት አረ ለፈጠራችሁ ብዙ ሰው እየታመመ ብዙ እህቶቻችሁ አናሳዝናችሁም እኛ በእውነት የስደት እህቶቻችሁ አናሳዝናችሁም ለብዙ ለሰው እኮ ሲባል ደግሞ አንዳንድ የሚተው ነገር አለ አይደል እንዴ እና እባካችሁን ሳይምዬ

ይቅርታዋን ተቀበል፣ ይቅርታ እየተባብላችሁ እኔም ጽቅ ብዬ ነው ይቅርታ እምላችሁ። እንደው በምን ይቅርታ ልበላችሁ? በእውነት ቪዲዮ ሰርተን ሰርተን ብንሰራ አሁን የሰው መሳቂያ ነው የምንሆነው። እረ ለፈጠራችሁ፣ እኔ በእውነት በጣም ነው የደከመኝ ያመመኝ ሐኪም ቤት ሄጄ ለነገሩ ምንም የለብሽም ተማልኩ አምዴላ በሰበቡ ተመረመርኩ። እውነቴን ነው አይሰላቻችሁም? እንደ እናንተ ለኛ ማስቡ እንጂ እንዴ ምን ሆናችሁ ነው ሀይሚዬ ወላ ላዚም በጣም ነው ያደከማል እንደ አንቺ እህቶችሽ እኮ እዚህ እየተሰቃዩ ያሉት ብሩክ አንተም እኔ ሶስተኛ ወገን አልፈለግም ብላለች ግልጽ ነው እየተናገረች ያለችው ልጅቷ ማለት ነው። ስለዚህ ለምንድን ነው የማይገባው አማርኛው እኮ ነው እየተናገረች ያለችው ሌላ ቋንቋ አይደለም? ስለዚህ ሶስተኛ ወገን አያስፈልግም አንቺ የትኛው ኤጀንሲ ነሽ ብላለች መልስ ነው የተመለሰ ዛሬ ማለት ነው ስለዚህ አንቺ ሴትዮዋ ደግሞ ተከባሪ እንዳትመጪያት በሁለቱ መሀል እንዳትገቢ እባክሽን የፈጠረሁን አምላክን ፍሬ አንቺ ከዳኔ ምንም ነገር የተጣላሹ ነገር የለም። እኛ ይና እንደ ከዳኔ ተጠልች ያለው አስታርቂ ብለሽ ለምንድን ነው በልጆቹ ሕይወታቸው ላይ እየተጫወሽ ያለሽ? በእናትሽ በፈጠረሽ በመድኃኒዓለም የእኔ እናት በቃ እሱ አያቅም። ይህ ነገር ስራ እንደሆነ እናውቃለን፣ ግን እኛ እዚህ እየተጎዳንብሽ ነው የኔ እህት። ብሩኬ ደግሞ አንተ ደግሞ ተስፋ አትቁረጥ። እናውቃለን እንደሚከብድ እናውቃለን፣ ግን ለእኛም ተረዱን። ሃይሚዬ የኔ እናት በመድኃኒዓለም በገብርኤል የምር ቃላት አጥሮናል። እኛ ሰላማችሁን ነው የምንፈልገው። በቃ በይቅርታ እለፊው። ሃይሚዬ ትክክል አይደለም። ልክ ነው ልብሽ እንዲሰበር ይችላል። እናውቃለን እኛ ብናቃውን እናውቃለን፣ ግን ሃይሚዬ የኔ እናት። በ እግዚአብሔር በእናትሽ በምታምኚዋል አምላክ በመድሃኒዓለም ይሁንብሽ። ብሩኬ ደግሞ ይቅርታ ስትጠይቅ ደግሞ ይቅርታ ግን በደንብ አስተካክል። አንተም ተስፋ ደግሞ አለመቁረጥ እናቅካለን ተስፋ አለመቁረጥ። አንቺ ደግሞ ሶስት የተባለች ሴትዮ በቃ አንፈልግሽም፣ እኛ ለማየት እንኳን አንፈልግሽም። በቃ ሴት ልጅ አደልሽ እንዲ ስንት የተናገረች በቃ አንድ መልእክት እኮ ለሰው ልጅ እኮ ሰው ማለት ነው። ድንጋይ ላይ ውሃ፣ ሁሌ ድንጋይ ላይ ውሃ ይፍሰስብሽ። እንዴ ድንጋይ ላይ ውሃ ብታፈሽበት ወደ ላይ ነው፣ ወደ ውስጥ ስለማያጠጥ አንፈልግሽም። ስለዚህ ውጪላቸው። ሃይሚ ደግሞ ሶስተኛ ወገን አያስፈልገኝም ላለች፣ ስለዚህ አትንጭብን። በናትሽ በናትሽ ታየ የኔ ወንድሜ፣ እኔ ምልህ ሶስተኛ ወገን አያስፈልግም። ነገ ሁለታችሁ ማታችሁ ልትታረቁን እንፈልጋለን። አንድ ስደተኛ እህቶቻችሁ ነው እዚጋ እየሞቱ ያሉት። ወላ ላዚም እንዲህ እኛ በምን ቋንቋ ላስን እናስረዳችሁ? አይገባችሁም። እንዲህ እባካችሁ አላህን ፍሩ። እኛ ለእናንተ ሰላም እኮ ነው እየለፈለፍን ያለ ነው። እኛው እኮ የእናንተ ደስታ የእናንተ ሳቅታ ደስ ብሎን ነው። እናንተ ደስታ ሆናችሁ ስትመጡ እኛም ስራችን በደስታ እየሰራን ያለ ነው። እውነቴን ነው። ለምንድን ነው እንደዛ የምትሆኑት? በቃ ሴት እሷ ስደውል ለምንድ ነው የምትመጡት? እኛኩ ግራ ገባን እኮ እንዴ፣ ግራ ገባን። አንቺ ልጅቷ ስደውል ለምን ትመጫለሽ? እሺ ለምንድ ነው የምትመጭው? አሁን እሱ ለቆ ሄዳ አንቺ መሃል ላይ ቀራሽ። እሷና አንቺ ቀራችሁ። እሺ መላው ምን ፈጥራችሁ ነው የሄዳችሁት? እኛን ልባችን አደክማችሁ እኛ ተሰቃየን፣ እየተሰቃየን ልናድር አይደል? ይህን ስራ እየሰራችሁ ያላችሁ፣ እባካችሁ አላህን ፍሩ። እባካችሁ፣ እባካችሁ እኛ ሞትን እኮ እኛ ሞትን፣ ለኛ ለእኛ ማሰቡለን። ሀይሚዬ እባክሽን፣ ይሄ መልእክት ለአንቺ ሊደርስ ነው የምፈልገው። ተይ ተይ፣ በቃ ተይ ተብለሻል። ተይ በቃ ይቅርታ አድርጊ፣ እባካችሁ አላህን ፍሩ። ታርቃችሁልን፣ ወደፊት የመጀመሪያ የእናንተ ደስታ ይዛችሁልን ልትመጡ በሰተናን እንጠይቃለን። ከዛሬ ከዛሬ እኛ ነገ ይሄ ነገር ከመጣልን ሁነቴን ነው። ሀይሚዬ በጣም ነው ያመማን፣ በጣም ነው ደከመን። እንዴ ለኛ ማስብልን፣ እንዴ ይሄ መልእክት ዛሬ ሰምተሽ ልታድርልን እንፈልጋለን። ቆማ ትቀራለች እዛ አንቺ ባትመጪ እሱ ባይመጣ እኛንም እኮ አደከማችሁን። በቃ እሱ አሰጠራ አትምጡብን። ሁለታችሁ ታርቃችሁልን፣ ለኛ እርቅዛችሁልን ነው በእናትሽ በእግዚአብሔር በጋሽዬ ሞት እግዚአብሔርን ዝቅ ብዬ ነው እቅርታ በብሩኬ ፋንታ እቅርታ ዝቅ ብዬ ነው መጠይቅሽ። ብሩኬ አንትም ደግሞ ተስፋ እንዳትቆርጥ ሁሉንም ነገር አማላጅ እኛን አማላጅ አድገ ነው የተናገር። ይሄንን ነገር ቪዲዮ ስትሰራ እየተማርንበት እየተረዳንበት ነው። ግን ደግሞ እዚህ ቦታ ላይ ብዙ እህቶች ብዙ የሚጎዱ ልጆች አለ። እባካችሁ፣ እባካችሁ እርቅ ፍጠሩ። ሶሲ አንቺም ወደ ህይወትሽን ተመለሽ። ይበቃሻል ብዙ ነገር እየተካሄደ ነው። እዚህ ጋር ደግሞ የተዘቀዘቀች እናታችን ናት። እናታችን ደግሞ ታሳዝነናለች፣ እንወዳታለን። እናቴን ስለምወዳት ማንንም እናት ወዳለሁ። እባካችሁ እባካችሁ፣ ለእናታችሁ ብላችሁ ይሄን ነገር አሳጥሩ፣ ታረቁ፣ ኑ። ኦኬና ሃይሚዬ እኔም ማስተላልፋላችሁ ነገር፣ እዚህ ጋር ልጅቷ ስጠራችሁ ትመጣላችሁ። ልጅቷ ስጠራችሁ ለምንድነው የምትመጡት? መጥታችሁ ደግሞ የምትጨቃጨቁት ምንድን ነው? ሃይሚዬም ብሩኬ አይሜ ደግሞ ይቅርታ ማልሳው ገሎም እኮ ይቅርታ ይቀበላል እኮ። ይቅርታ ተቀበዩ። ብሩክን ታውቂዋለሽ፣ ይቅርታውን ተቀበይ። ይቅርታ ስንቴ ይቅርታ ጠይቆሻል፣ አጥፍቻለሁ ብሎሻል። በቃ ይቅርታ ቀናችን ነው። ያለቀሱ የታመሙ ይቅርታ እየጠየቁሽ ነው። ወይኔ ተሸነፊ፣ እንደዚህ አይደለም። ተቀበዩ ይቅርታው ማትፈልጓት የመጣቸውሁ እዚህ ጋር እኮ እኛን እየመጠበጣችሁን እኮ ነው ነው። የማትፈልጓት ከሆነ አትምጡ። በቃ ልጅቷ ከህይወታችሁ ማውጣት ከፈለጋችሁ ስደውልላችሁ ካይምዬም ብሩኬም አትምጡ። እዚህ ጋር እየመጣችሁ ደግሞ እኛን አትበጥብጡ። እውነት መስራት አቅቶናል። ተው፣ አንድ ሰው ላይ ግፍ አለ ይሄ ሁሉ እህቶቻችሁ ያለቀሱ የለመኑ ነው። ታሞ ሁሉ አሉ፣ መስራት ያቃታቸው የመዳም ሥራ ያበላሹ አሉ። እና ብሩኬና ካይምዬም እምንላችሁ እኛን አትናቁ። ሸቃላም ብንሆን እኮ እኛ ቤተሰብ ምናስተዳድር ወንድ የእኛም ደም ሰምታችሁ፣ ሃይሚዬ ይቅርታ ተቀበዩ። ብሩክም ደግሞ ተስፋ አትቁረጥ ወንድሜ ተስፋ አትቁረጥ። እዋክ ነው መስተካከል ትችያለሽ ኮ ሃይሚዬ፣ አዲስ አይደለሽም ኮ ወይኔ፣ አንድ አመት አብረሽ ተጉዘሻል ኮ ብሩክ ይኮ ቢያጠፋ እንኳን አንቺ መምከር ትችያለሽ። ከዚህ በላይ ብዙ ማለትም ወይ አልቀሽ መናገር አልችልም። በቃኝ፣ በቃይ ማልቀስ እኔ ደክሞኛል። እውነት ሃይሚዬ፣ ትንሿ እህቴ የምወድሽ፣ ለወደፊት ደግሞ የወንድሜ ሚስት የምኮራብሽ እናት፣ ይቅርታውን ተቀበዩ። እቺ ደሞ የሜዳ አህያ ስጠራሽ አትምጪ። ብሩኬም እንደዛ እህቶቻችሁ ሁሉም ያዘነባችሁ ነው። ሀይሜ ይቅርታ ተቀበይ። እውነት ይቅርታ ማለት ትልቅ ነገር ነው።